አዪ ዛሬ ስሞታ በስሞታ አድርጋኝ ውላለች ማለት ነው። ምንድን ነው እሱም፣ ሱመያ እንዴት ደፍራ ቤቴ ካሜራ ይዛ ትገባለች? እንዴት ትሸውደኛለች? ሱመያ እኔ ቤት ጭራሽ በከኦመር ጋ ሆና ካሜራ ይዛ እንዴት መታ ትደፍረኛለች? ጓደኛሽን አስቆሚለኝ እያለች ነው ማለት ነው። እኔ ጓደኛ ይሄን ማስቆምልሽ፣ ድፍረቷን አሳየችሽ። እንዴት ደፋር እንደሆነች እኔን እንዴት ብደፍር ነው ብለሽ እዚህ ጋር ትጠይቅኛለሽ እንዴ? እንዴት ደፋር እንደሆነች እንዴት ኃይለኛ እንደሆነች እሷ አይንሽ በአይንሽ አሳየችሽ። ሌላ ምንም ያደረገችው ነገር የለም። ልትማ ውሃ እንኳን ስትጠጣ እንደዚህ ብዬ ተሸወድኩ አልሽ። ራስሽ ነሽ የተሸወርሽው። ሱመያ አልሸወደችሽም፣ ግን ጀግንነቷን አሳይታሻለች። አንቺን ግን አትገልሽም። እንዳልሽው ሱመያ አንቺን አትገልም። ሱመያ አንቺ ሞቼ ብቀርም ደም የፈሶ ሊቀር ነው አልሽኝ። ሱመያ አንቺን አትገልም ሰው አይደለም ጩጬን አትገልም። ሱመያ የሚገርምሽ ማለት ነው የሰው አንቺ ላይ ጉዳት አድርሳ ቢሆን መታሽ ቢሆን ወይም የሆነ በቃ ትንኮሳ አድርሳብሽ ቢሆን ሳ በህግ ልታስጠይቂያት ጓደኛሽን አስቆሚያት፣ እንደት ብትደፍር እንደት ደፍራ ቤቴ ድረስ ገብታ ካሜራ ይዛ ትቀርጻለች፣ እንደት ታጃጅለኛለች አለች። ድፍረቷንም ኃይለኝነቷንም ሁሉ ነገሯንም ነው ያሳይች እዛ ላይ። እኔ ምን ላድርግ? እኔ እንዴት ነው ማስቆማት? ንገሪኝ እስኪ። ግን ዑመር ላይ ያስደረግሽውን ድርጊት አንቺ ከሆንሽ ያስደረግሽው ሱመያ ላይ ክስም አርሹ ምንም አርሹ። ሱመያም በክስም በምን በምን አታገኛትም። ግን ዑመር ላይ ያስደረግሽውን ነገር አንቺ ከሆንሽ ያስደረግሽው ሱመያ ላይ የሆነ ስህተት ወይስ አናስ ደበድባለው ወይስ አናስ ይዛለው ብለሽ የሆነ ችግር ብትፈጥሪ ክሎረክስ እንኳን ጠጥተሽ በዛ ሰዓት አታመጭም። እኔ ሳሆን ችግርሽ፣ በዛ ሰዓት ራሱ ሰይድ አንቺ ችግር ነው የሚሆንብሽ እዛው ካጠገብሽ ሳይድ ችግሩ ነው ነው የሚፈጠረብሽ። ማወቅ ያለብሽ ነገር ተጠንቀቂ። ለራስሽ ለምታደርገው ነገር፣ ለሀረካትሽ ራስሽ ተጠንቀቂ። ሰው ልጅ በትዕግስቷና በቃላቶቿ ትገድል እንደው እንጂ የሰው ልጅ አትገድልም። አትፍሪ። ሌላው ደግሞ ምንድነው ቤቴ ድረስ እንዴት ያለ ፍቃድ ትገባለች ላልሽው፣ አንቺም እሱ ያለሽበት ቤት የሱመያ ቤት ነው አንቺም ያለ ፍቃድ ነው የገባሽው፣ እሷም ያለ ፍቃድ ነው የገባችሁ። ይሄ የባሏ ቤት ነው። አንቺም የባለቤት ቤት ነው ልትይ ትችይ አለሽ። እሷም የባሏ ቤት ነው። ማየት ያለባትን ነገር ገባ ነው ያየችው። ሱመያን ከቆምት ማድረግ ያለባትን ነገር በራሷ እንጂ የምታቆሙ በእኔ አይደለም። ማወቅ ያለባችሁ ሁላችሁም። እንግዲህ ምስኪን ኡመር እንደፈራው ተደበደበ አዩ በድንጋይ ቅንጭላትን ፊት ለሁለት ነው ማደርግል እያለች እንደፎከረችው ደው ሰውየው የው ዛሬ ተደብድቦ መጣ። ምስኪን ሙሲባው በዛበት። እሱም በጣም ነው ያሳዘነ። አላህ ፊህን ይመልስልኝ። አሰላሙ አሌይኩም በረካቱ ሰላም ሰላም ቡድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያደርግልን። እንግዲህ ዛሬ በአዲስ ቪዲዮ መጥቸላችኋለሁ። ምንድነው እሱም ሁለት ጉዳይ ነው። አንዱ ጉዳይ ዛሬ አዩ ተናዳ፣ ሱመያ እንዴት ቤቴ ድረስ ደፍራ ትገባለች ያለኔ ፍቃድ፣ ጭራሽ ካሜራ ይዛ ካሜራ እንደገባ አላውቅም ብዬ ሱመያን እከሳለሁ፣ ሱመያን ህግ ፊት አቀርባለሁ ያለች ነው እንግዲህ ማለት ነው። ኦማርን ደግሞ በድንጋይ ሁለት ከፍዬ ፊትህን ጉርኖ ምሰራክ እንዳለችው ይሄው ከፈለችው እሷ ናት ወይስ ሌባ ነው ወይስ ሳኤል ነው? ሳኤል መቼም ይናያደርግ እርግጠኛ ነኝ በስ በሌላ ነገር ሊጠይቀው ይችላል፣ እንጂ መቼም እንደዚህ የወረደ ነገር ሊደበድበው ይችላል ብዬ አላስብም። ግን ምንድን ነው ዛሬ ዋናው ነገር፣ አዩ ሱመያ እንዴት ብትደፍር ነው ጓደኛሽ ቤቴ ድረስ የመጣችው? ጓደኛሽን አስቆሚ፣ ድጋሜ ቤቴ ደጃፌ እንዳትረግጥ። ይሄ የእኔ ቤት ነው የማንም ቤት አይደለም እያለች ነው እሱ ቤት የማንም ቤት አይደለም ማለት አትሽኝ ያንቺ ቤት ሊሆን የምችለው ስለገባሽበት ነው። ሱመያም ደግሞ መታ ከጠየቀች ያ ቤት ቤቷ ነው። እኔ ምን ብዬ ነው መደስልሽ ከዚህ በፊት ያቀለም ልሆን አንዴ አውርቻ አልነበረም። ለዛን አሁን ተመልሳ መጣች ነገር ሲገጥማት አዩ፣ እንግዲህ የኔ ሱመያ ጀግንነቷን፣ ድፍረቷን ቤትሽ ድረስ መታ ቁጭ ቁጭ ብላ እጇን እንድታስታጥቢ ያደረገች አንቺ ያናደደሽ ይሄ ነገር ነው። እጇን አስታጠበችሽ። የሰኢድ እህት ነሽ ተብለሽ ተሞኘሽ። ራስሽ ሰርተሽ ማዓድሽ ላይ ቁጭ ብላ በላች። ሁለቴ ከአንድ አይሉ ሁለቴ እጇን እንድታስታጥቢ ያደረገች ድፍረት ይሄ ነው። የሰው ልጅ በምላስ ብቻ ሳይሆን ተንጣቶ ማወቅ ቀርቦ አሁን አንቺ ካሁኑ መማር ያለብሽ ምንድነው ብዙ ሰው ሊማር ይችላል ዝም ብሎ አፍ እንዳመጣ አይወራም እሰው ፊት ሰውፊት ማንም ሰው ይሁን ያ ሰው ጥላትሽም ይሁን ዘመድሽም አይወራም ወሬ ወሬ ሊወራ የሚችላል ሊወራ የማይችላል አንቺ በጣም አወራሽ በጣም ከምነግርሽ በላይ ነው ያወራሹ ከምነግርሽ በላይ በጣም ነው ያወራሹ። ስለ ልጆቿ አለመፈለግ ስለ ባሏ እንደማይፈልጋት እሷ ምንም እንዳልሆነች ልጆቿን እንደሚቀማት በቃ በጣም ብዙ ነገር ተናገርሽ። አልፈሽ ተርፈሽ ብዙ ነገር ያልሽውን ራሱ እንዲቆጭሽ ሆንሽ። ሽፍቲ እንደዚህ ነው የሰው ልጅ ተአሁኑ ተወድሁ ትምህርት መውሰድ እንደዚህ ነው እህቴ። ምንድን ነው አንቺ ከሱመያ ትምህርት ልትማሪ ነው እንጂ ሱመያን ብትከሺ ኦማርን ብትከሺ ምንም አታረጊያቸውም። የገባችሁ ባሏ ቤት እስከሆነ ድረስ ምንም አይነት ጉዳይ ጉዳት እስካላደረሰችብሽ ድረስ ምንም ምንም ማነው አይጠይቃትም። ምን ሱመያ ቤት ገባች ብለው ማነው ይጠይቃት? የባሏ ቤት ነው። የባሌ ቤት ነው የገባሁት። አንቺ ላይ ጉዳት አድርሳ ቢሆን መታሽ ቢሆን ወይም የሆነ በቃ ትንኮሳ አድርሳብሽ ቢሆን ሳ በህግ ታስጠይቂያ ትችያለሽ። አሁን አይት የትናል አንቺ የትኖች ነው የምታወሪው? እሷ አገሯ፣ አንቺ አዲስ አበባ፣ እርቀታችሁ ነው። አንቺን በአንድ ቀን ማድረግ የምትፈልገውን ነገር አደረገች፣ በማግስቱ ትታሽ ሄደች። እንደዚህ ነው ሱመያ። ወቂያት፣ ሱመያ እንዴት እንደሆነች ማለት ነው። እኔ አሁን ምንድነው ዑመርን በርግጥታ ለዑመር ብዙ ፈተና እየደረሰበት ነው ያለው እንደሚደርስበትም እኔ አውቅ ነበረ የሆነ ችግር እንደሚያጋጥመው አውቅ ነበረ። ሱመያን ቀድሞ የቤተሰቦች ጋር በማስተዋወቁ ሲቀጥል፣ ነገር ደግሞ አንቺን አንቺ ቤት አምጥቷት እሷን እንደዛ በማድረጉ እኔ ሱመያ ቤትሽ በመግባቷ በእርግጥ ደስ አላለኝም፣ ግን በሰላም ስለተለያያችሁ ደስ ብሎኛል። ነገር በእነዚህ በሁለት ነገሮች ከበፊቱም ከሱመያ ጎን ስለሆነ ችግር ይደርስበታል ብዬ ፈርቼ ነበረ። የፈራሁትም ነገር ይኸው ደረሰበት። ምስኪን ነው እሱ። ተደበደበ ከመስጊድ ሲወጣ። እንግዲህ ሰው ከአላህ ቤት እየወጣ ፈልግ ነው ይሄ ቪዲዮ የወጣው ብዬ አሳስራለሁ፣ እነግራለሁ ሄድና ሱመያ እንዲታረቁ፣ ልጆችን እንዲያገኝ ለማድረግ ጥረት እያደረግኩ ነው እንጂ አግኝቼ ምን እንደማደርገ ያኔ ባሳዩ ይሻላል። ትዕግስተኛ ሰው እንግዲህ እናንተም ታውቃላችሁ፣ ምን ያህል ከሰው ጋር ፍቅር የሆነን ሰው ደግሞ ሲጣላ ደግሞ ያው ፍቅሩን ብቻ የሚያሳይ ሰው በጸብ ሰዓት ምን ያህል ሴጣን እንደሚሆን እንግዲህ ለእናንተም ግልጽ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ የተከበራችሁና የተወደዳችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ምን ሆነ ነው ብለ መደንቀጣቸው አይቀርም። ትንሽ አደጋ ነገር ገጥሞኛል። ከመዝጊድ ሲወጣ ከኋላ ነው ያጠቁኝ። በእርግጥ ክፍል ለፊት መጥቶ ማንም የተጋፈጠኝ የለም። ግን በዚህ በረመዳን ውስጥ እንደዚህ ያስቦ የመጣ ሰው በጣም የሚያስጠላና ከባድ ወንጀል እንደሰራ ቁጠር። ወንድ የሆነ ደግሞ ፊት ለፊት መቶን የሚጋበጥ የሚገባል። ይቅርታ ን ሳላስተዋውቃችሁ ገች ተዋወቂ አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይዛበያላችሁ ዑመር እህት ናይበት እና በተፈጠረው ነገር በጣም ወዝኛለው እና በጣም ከፍቶኛል። ወንድሜ እንደዚህ በሆኑ በማየቴ በረመዳን እና በተፈጠረው ነገር በጣም ደብሮኛል። በጣም ተከፍቻለው በረመዳን ወር ላይ ወንድሜ ላይ እንደዚህ ነገር በመፈጸሙ በጣም የሚያዘንኩትን ነው እናንተም ቅር ይላችኋል ብዬ ተስፋ አድርጋለሁ። ዑመር ደግሞ ሰው የሚነካ ሰው አይደለም፣ ከሰው ጋር የሚደራረስ ሰው አይደለም። ፍቅር የሆነ ወንድምን ያለኝ ይሄ በመፈጠሩ በጣም አዝኛለሁ እና ኢንሻላህ እሱም ከይር ይሆናል። እኛም ያው በቦታው ላይ ካሜራ ምናምን ነገርም ስላለ ማለት ነው ሄዶ አስወጥቶ ማየት የሚቻል ነገር ነው። ይሄ ቀላል ነገር ነው። ያው ጠላትም ካለው ምናምን ውድና የተከብራችሁ ቤት ሰዎች ማለት እንደዚህ አይነት ነገር ሲታሰብ ማን እንደሆናችሁ እደርሳለሁ። ምክንያቱም ቦታው ላይ ቦታው ላይ ካሜራ እንዳለ ተነግሮኛል። ጠላትም ከሆነ አዩን ቆሽ ማን ገረመሌ ማንም ይሁኑ ሲልም ምናምን ማንም ይሆናችሁ ማለት ነው ወንድ የሆነ ፊት ለፊት መጥቶ እንደዚህ አናት ወንድ የሆነ ፊት ለፊት መጥቶ ነው እኔን ማናገር ያለበት። እኔ ተርፍ ያለሁት ደህና ነኝ። ጥቃት ከኋላ ነው የተደረገብኝ። ከኋላ ሲመቱኝ ነው ወደ ፊት ለፊት የወደኩት። ይሄኛውንም እጄ ደግሞ ያረፍኩበት ብዙም አልተጎዳውም። ደና ነው። እንደዚህ ሚ ግን አልቀርም ምንድና ያለው ምን እንደማደርግ ደግሞ እኔ ነማቀው እያንዳንዳችሁም ማለት ነው ደርስበታለሁ። እነማን እንደሆናችሁ የምደርስበት ይሆናል። ፊት ለፊት እየነገርኳቸው ጠላትም ካለ ማለት ነው ቦታው ላይ እንድታውቁት የምፈልገው ካሜራ እንደነበረ ተነግሮኝ ጠላት ኩመነጋልቻል ደግሞ የኔ ስድድብና ሰው እንዴት አይን አይቶ፣ እኔ እኮ እንደማውቃት ደግሞ እኮ ተጠራጥሬያለሁ ተጠራጥሬያለሁ። ሰው አስጠጣ እንኳን ጎንበስ ብሎ አያይም። ሰው ምግብ ስበራ ስጎርስ ጎንበስ ብዬ አላያትም። እኔ እንደውም አልመጣልኝም ሱማያ ትሆናለች ብዬ እንደውም ነው ያልመጣልኝ። ኡጋ አድርጎ ሰግዶ በማይሆን ነገር ከኋላ መደብደብ፣ ወንድ የሆነ ሰው ፊት ላይ ፊት ነው መገጣጠም። ሙሽ ከኋላ እንደ ሴት ያጠቃሉ ሳይድም አጠቃው ሰይድ፣ እኔ ይሄን ነገር ያደርጋል ብዬ አላስብም በጭራሽ። ምክንያቱም እኔ ሳይድን በደንብ አውቀዋለሁ። እንደዚህ የወረደ አስተሳሰብ ሊኖረው አይችልም። እማንቺ አስደርገሽው ከሆነ ይህንን ነገር ከባድ ነው፣ ምንም ማድረግ አልችልም። ግን ተሳስተሽ ይሄን ነገር አንቺ ከሆንሽ ካሜራ እያደረግሽው ተሳስተሽ፣ ሱመያ ላይ የሆነ ነገር አደርጋለሁ ብቲ አስደርጋለሁ ብቲ የዛ ጊዜ አንቺ አለቀልሽ። በቃ መኖርሽን ራሱ እርሽ። አሁን የሰይድ አይፈልጋትም የምትዩ ሰው እሱ ራሱ ፊት ለፊትሽ ጥላቱ ነው የሚጋፈጥሽ እሱ ነው። ሌላ ሰው እንዳይመስልሽ። ማሳሰርም አንቺ እንዳልሽው ማስደብደብም በቃ ኦማርን ልታስደበድቢ ትችያለሽ። እማ ግን ሱመያን የሆነ ችግር በህይወቷ ላይ የሆነ መሻክል ፈጥራለሁ ብትይ እኔ ካሁኑ ነው ማስጠነቀቅሽ። ሌላ ችግር ውስጥ ትገቢያለሽ የማትወጪው። ክሎሮክስ እንኳን ጠጥቶሻል አታመልጭም በዛ ጊዜ ማለት ነው እንዳልሽው ዑመር አንቺ እና ሱመያ አንቺን ከሰይድ ለማፋታት አንቺ እና ሱመያ ለማበጣበጥ እንዳልሽው ከሆነ አንቺ እና ሱመያም ድሮ አንድ አይደላችሁም እኮ ከመቼው አንዱ ናችሁ ዑመር አንቺ እና ሱመያ ሊያበጣብጥሽ ተነሳ አንቺ እና ሱመያ ከመጀመሪያው ወይ ጓደኛ አይደላችሁ ወይ አትተዋወቁ የባሏ ሚስቱ ነሽ ነው የመጣሽው አይደለም እንዴ እና አንቺ እና ሱመያ እንድትጣሉ የሚጥርበት ምክንያት የለውም። እማ ስለ ሱመያ መጥፎ ነገር አስወራኝ ላልሽው ራስሽ ፈልገሽና እና ወደሽ ፈቅደሽ ነው እንጂ ያወራሽው ዑመር አይደለም። ይህንን ነገር ያስወራሽ ዑመር ይህንን ነገር አውሪ አላለሽም። ሱመያን እሚያት አለሽ እንዴ? ሱመያን መጥፎ ነገር ተናገሪ አለሽ አልተናገርሽም አላለሽም እሱ። ራስሽ የፈለግሽውን ነገር በፈለግሽው ሰዓት አውርደሽ ጨርሽ። ከዛ ቪዲዮውን ስታይ መቆጠራሽ መቆጣጠር አቃተሽ። አንደኛ እጅ ስራ አስታጠብሽ ነው የተዳደርኩ። ሁለተኛ አንቺ የሰው ልጅ አይኗን ማቀው መስሎኛ፣ ላይቺ የማቀ እየመሰለ ነበር። አንቺ አይኗን የምታይቀው ከመሰለሽ ታዲያ ምኗ ምኗ ነው ሌላ ነገር የተቀየረብሽ? ፊቷ ሊትማው ነው የሰይድ የሰይድ እናት ኡመር እንኳን በሚያወራው ቋንቋ አትናቂም ነበር። ምንኛ እንደሚያወራ ገብቶሻል? ያወራው ቋንቋ ትርጉሙ ራሱ አልገባኝም አለሽ መቼም። አንድም ቋንቋ እሱ ቢትርጉም ያለው ቋንቋ ሲወራ በስርዓት የሆነ ቋንቋ ሲወራ፣ ምን ምን ትርጉም እንዳለው ትረጃለሽ። ኮሾ ኮሾ ላለው ሁሉ ቋንቋ ነው ብለሽ አምነሽ ተቀምጠሽ፣ ግን እየተሰራችሽ ነበረ። የሰይድህትን ብትሆን መሰራቸት አልነበረብሽም ትግስትን ትዕግስትን ከሱመያ እየተማሪ ትዕግስት ትግስት ከሱመያ ሁሉም ሰው ሊማር ይገባል። የመጀመሪያ ጀግና ሴት ጣውንቷን እጅ እንድታስታጥብ ያመረካከች ሱመያ አዲስ ናት። ሌላ ማንም ሰው አይደለም። ማንም ሰው የለመመሪች በፍቅር እንኳ ጣውንት ለጣውንት እጅ ተጣጠባሉ ብዬ አስቤ አላውቅም። ግን ይሄ ፍቅር እንኳን በመካከል ሳይኖር አጎንብሳ እጅ ስላስታጠበች አዪ፣ ዛሬ ተራዳለች ማለት ነው ተናዳለች እንግዲህ፣ ንዴቷን መቆጣጠር አጥታ ዛሬ ብላለች። ኡመርንም እንግዲህ ፊትህን ግማሽ ነው ማስደርግልህ ማደርግህ በድንጋይ ብላ ነበረ። ይኸው ምስኪን ተደብድቧል ኡመር። አላህ ያሽረው አላህ አፍያህን ይመልስልህ። ራስን ጠብቅ። እኔ ከዛ አካባቢ ዞርበል በር ብዬ ነበረ፣ ግን አልሆነም። ወዳው በወዳ የሆነ ነገር ነው። ሁሉም አላህ የቀደረና አላህ የጻፈው የሚሆነው እንግዲህ አላህ ይጠብቃችሁ፣ ሁላችሁንም ባላችሁበት። አብሽር ራስን ጠብቅ። እንግዲህ ሰባራ ከሆነ ችግር ነው ችግር ነው። ግንባሩ ቆስሯል፣ እጁ ታስሯል። ወደ ላይ ከባድ ነው ከባድ ነው። ብቻ አላህ ይስተር አላህ ይስተር።